ዲኤምሲ ሪልስቴት ስቴት በነፋሻ ከቦሌ ከቦሎ ኤርፖርት 9 ኪ ሜር ርቀት ላይ እጅግ ዘመናዊ በሆነው የግንባታ ቴክኖሎጂ አልሙኒየም ፎርምወርክ በማራኪ ዲዛይን እና በላቀጥራት እያስገነባቸው ያሉ ከስቱዲዮእስ ከባለ አራት መኝታ ድረስ እንዲሁም የንግዱ ስኮችን እናሆይላል የልጆች መጫወቻ ስፍራ፣ አምስት የመዋኛ ገንዳ፣ ጂምናዚየም፣ በየፎቁ አምስት አሳንሰሮች የተገጠመላቸው ባለአስት ቤዝመንት መኪና ማቆሚያ፣ 50 የባንክ ብድር የተመቻቸላቸው ለችር ጊዜ ብቻ የሚቆይ የዋጋ ቅናሽ የቤት ባለቤት መሆን ይችላሉ። ሪል ስቴት ደስታው እዚህ ይጀምራል። ይህ አባዘ የሰበር ነው። ራሽያ ትናንት ቅዳሜ ሌሊቱን ለእሁድ አጥቢያ ያጅጎደጎደችን ወደ 600 የደረሰ የሚሳይል ሩምታና የሰው አልባ ወጀብ ደቀማ ላይ የነበረ አንድ የዩክሬን የፋ 16 የጦር ጄት ተዋጊ ፓይለት ተመቶ ተገደለ። ጀቷም ተከሰከሰች። ዩክሬን ከአጋሮቿ ከተለቀተቻቸው ኤፍ16ቶች መካከል የትናንት ሌሊቱ አራተኛው ነው ሲወድም አብራሪው ሌተና ኮሎኔል ማክሲም ኢላትሜንኮ ይባላል። ሀገሪቱ ከሶቪየት ሕብረት ራሽያ ተዋጊ ጀቶች ሲስተም ውስጥ ወጥተው ወደ ምዕራቡ ሲስተም ለመቀየርና እንግሊዝኛ ለመማር ወራት ከፈጁ ብርቅ ፓይለቶች መካከል አንዱ ነበረ። በቁጥር በጣም ጥቂቶች ናቸው። የጦር ጌቶችም እንደዚሁም። አየር ኃይሉ ሲገልጽ የዩክሬን ኮሎኔል ኢስትሜንኮ የተመታች የጦር ጌቱ ሰዎች መኖሪያ አካባቢ እንዳትወድቅ ለማራቅ ሲል ብዙ ታግለዋል። የመትረፊያ ጃንጥላውን ለመዘርጋት ግን ጊዜ አልበቃውም ነበር ብሏል። ፕሬዚደንት ዘለንስኪ ፓይለቱ ጀቱንና ሕይወቱን ከማጣቱ በፊት ሰባት ኢላማዎችን አውድመዋል ይላሉ ዘሌንስኪ እንደገለጹት ሌሊቱን መላ ዩክሬንን ያነቦጨው የሰው አልባ ወጀብ 477 ሲሆን የሚሳኤል ሩምታው ደግሞ 60 ነበረ። ሌላ አዲስ ክብረ ወሰን። ራሽያ እንደዚህ ያላቋረጠ የደረቅ ሌሊት በላዋ ከሆነ ዩክሬን ወደ ዘጠኝ ስትራቴጂክ ቦምበርስ አወደምኩበት ላለችው አጃይብ የተሰኘ ጥቃት ገና ተበቅላ እየጨረሰች አትመስልም። ጥቃቶቹ ብዙና የተደጋገሙ መሆን ብቻ ሳይሆን ተዋግተው ለመከላከል በሚያስቸግር መንገድ መትረየስን ለመሳሰሉ መሳሪያዎች በማይመች ከፍታ ላይ የሚመጡ ናቸው ይላል የዩክሬን አየር ኃይል። ዘለንስኪ ስሙልኝ ብለው እንደገለጹት በዚህ ሳምንት ብቻ በሀገራቸው ላይ 1270 ሰው አልቦችና 1100 ተንሳፋፊ ቦምቦች ዩክሬንን ነርተዋል። ዘለንስኪ ወዳጆቼ እባካችሁ ተጨማሪ የሰማይ ላይ ጋሻ ስጡኝ ብለዋል። ምክንያቱም ዘለንስኪ እንዳሉት የራሽያ ንረታና ወገራ የሚያባራ አይደለምና ይህ ጦርነት መቆም አለበት። ጠብጫሪው ላይ ጫና ሊደረግበት ይገባል። መከላከያም ያሻናል። ከቦሊስቲክና ሌሎች ሚሳይሎች፣ ሰዋልቦችና ሽብር መጠበቅ አለብን ብለዋል ዜሌንስኪ። በቴሌግራም ገጻቸው ዩክሬን የአሜሪካንን መከላከያ መሳሪያ ልትገዛ ዝግጁ ናት በማለት የፕሬዝደንት ዶናልድ ትራምፕን ጆሮ ለማግኘት ሞክረዋል። የዓለማችን ቁጥር አንድ የሚሳይል መመከቻ የአሜሪካ ፓትሪዮት ሚሳይል ባትሪ ነው። ዩክሬን ወደ ስድስት የፓትሪዮት ሚሳይል ባትሪዎች ወይም መተኮሻዎች ሳይኖራት እንዳልቀረ ይታምናል። ዩክሬን ከራሽያ እሩምታና ወጀብ ብዛት ተነሳ መተኮሻዎች ቢኖሯትም ተተኳሽ ሚሳይል እጦት ላይ ልትወድቅ እንደምትችል ይፈራል። የዩክሬን አየር ኃይል ቅዳሜ ሌሊትና እሁድ አጥቢያን የዩክሬን ሰማይን ሲኦላዊ ካደረጉት ወደ 600 ተተኳሾች ውስጥ 211 ሰው አልቦችና 38 ሚሳይሎችን በድምሩ 249ን አርግፊያቸዋለሁ ብለዋል። ከግማሽ በላይ የሆነው ቀሪው ግን በአገሪቱ ስድስት ክፍለ ሀገሮች የተላከበትን ኢላማ አነቡጧል። የራሽያ መከላከያ ሚኒስቴር በሰጠው መግለጫ የዩክሬን ወታደራዊ ኢንዱስትሪ የተንሰራፉ ተቋማትና የነዳጅ ማጣሪያዎችን አንፍሬያለሁ ብለዋል። ዩክሬን በማዕከላዊ ግዛቷ ውስጥ 11 ሰዎች በጥቃቱ መቁሰላቸውን ተናግራለች። ሦስት ፎቅ የመኖሪያ ህንፃ፣ የግል መኖሪያ ቤቶች፣ መኪናዎች፣ አራት ትምህርታዊ ተቋማትና አንድ የአእምሮ ሆስፒታል በራይ ተዋል ብላለች። ዩክሬን ፕሬዚደንት ቭላዲሚር ፑቲን የእሳት ወጀቡን ዩክሬን ላይ ቅዳሜ የለቀቁት ዓርብ ዕለት ወታደራዊ ወጪ ለመቀነስ ማቀዳቸውንና ከዩክሬን ጋርም አዲስ ዙር የሰላም ድርድር ለማድረግ መዘጋጀታቸውን ከገለጹ በኋላ ነው። ኢሳያስ በእውነት የትናንት ሌሊቱ ድብደባ በጣም አስከፊና ዩክሬን አጃይብ ያሰኘ ያልነው ወይም ስፔክታኩላር የተባለ ዓመት ከስድስት ወር የፈጀ እና ሰዋልቦችን አስርጎ በሪሞት ኮንትሮል በሚከፈቱ ሳጥኖች ውስጥ ከቶ እነሱን የጫኑ የጭነት መኪናዎችን ገዝቶ ሹፌር ቀጥሮ የራሽያ የቅርብና የራቁ የአየር ያል ጦር ሰፈሮች 4500 ኪሎ ሜትር ድረስ የላቁ ሳይቤሪያ እስከ ጫፍ ድረስ እነዛን የጭነት መኪናዎች በማስጠጋት ከዛ በኋላም በሪሞት መቆጣጠሪያ ሳጥኖቹን በመክፈትና ከሳጥኖች ውስጥ ሰው አልቦቹን በማስነሳት በደረሰችው ጥቃት እሷ እንዳለችው የራሽያን ስትራቴጂክ ቦምበርስ እነዚህ የኒክሌር ጣዮች ናቸው፣ የራሽያ የኒክሌር መከላከያ አካል ናቸው። በዋነኛነት እነሱን የሀገሪቱ ሰላሳ በመቶ የሚሆነውን አውድም ያለ ነበር ያለችው። በኋላ ላይ አሜሪካ ይህን ነገር ተጨምራበት ቁጥሩን ወደ ዘጠኝ የአውሮፕላኖች መቀነሷ የሚታወስ ነው። ያንን ጥቃት ካደረሰች በኋላ የዩክሬን ሰማይ በእውነት ነው የምነግርህ በከፋ ድብደባ ውስጥ ነው ያለው። እና ደግሞ የስድስት መቶ የባሰና የከፋ ነው ኢሳያስ ብዛቱ ሲታይ ስልሳ ሚሳይሎችን የያዘም ነው። እንግዲህ በሩሲያ እና በዩክሬን መካከል ጦርነት ከተጀመረ ሶስት አመት አልፎታል። አሁን በዚህ በሶስት አመት ጦርነት ጊዜ ውስጥ በልመና የመጣው ኤፍ አስራ ስድስት አራቱ ተቀነሰ ማለት ነው። አሁን ዶናልድ ትራምፕ እስቲ ጊዜ እንስጣቸው ድብድቡ ጦርነቱ ሲሰለቻቸው ወደ እርቅ ይመጣሉ ብለዋል እና የልመናው ጀት በእንደዚህ መልኩ የሚመታ ከሆነ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 ኢትዮጵያን መሲ ሪል ስቴት ደስታው እዚህ ይጀምራል። ይሄ በጣም ጥቅል የሆነ ነገር ነው። ኢሳያስ፣ በዚህ ላይ አስተያየት ለመስጠት ምናልባት አሁን በቅርብ የተካሄደውን የኔቶን ስብሰባ ማየት አለብን። የኔቶ የመሪዎች ስብሰባ ኔዘርላንድ ሄግ ውስጥ እና ይህ የኔቶ ስብሰባ አሜሪካንን ሳይጨምር ማለት ነው፣ የአሜሪካንን እርዳታ ሳይጨምር። አሜሪካ እርዳታ ቃል አልገባችም። 35 ቢሊዮን ዶላር ነው ለዚህ አመት ለመስጠት ቃል የገቡት ለአመቱ ይሄ አሜሪካንን ጨምሮ በፊት ከነበረው እንደውም እስከ 40 ቢሊዮን ይጠጋል የሚሉት እና ይሄ አሜሪካንን ጨምሮ ከነበረው 50 ቢሊዮን ይሄ የአመቱ ነው። ከነበረው የ50 ቢሊዮን ድጋፍ የባለፈው አመት ማለት ነው። የአሁኑ አመቱ ገና ሆኖ እያለ ወደ 40 ቢሊዮን ይጠጋ ቃል የገቡት እና ይህን ስትመለከት ጦርነቱ የሚቀጥል ነው እንጂ የሚቆምበት ሁኔታ አይታይም። ምንም እኳ ይንብትል ምክንያቱም ይሄ አውሮፓውያኖቹ ያላቸውን ቁርጠኛነት ያሳያል። ካናዳ እና አውሮፓውያን ከፍተኛ መጠን ያለው ገንዘብ ነው ለዩክሬን የመደቡት። እንደገና ደግሞ ከዚህ በፊት ደጋግመን ተናግረናል። አውሮፓውያኖቹ የውጊያ ዝግጅት ላይ ናቸው። አውሮፓውያኖቹ የመከላከያ በጀታቸውንም በዛ የኔቶ ስብሰባ እስከ 2035 ማለት ነው በሚቀጥሉት አስር ዓመታት ውስጥ ከ ዓመታዊ አጠቃላይ ምርታቸው አምስት በመቶውን ለመከላከያ ልመዋል ነው። ይሄ ተግባራዊ በሚሆንበት ጊዜ ይህ እንግዲህ በየዓመቱ በየደረጃው እየጨመረ የሚሄድ ነው። ሁለት በመቶ የሚባለው በፊት እንደ ጣራ የተቀመጠው አሁን መነሻ መርገጫ ነው። ገባ። ስለዚህ አሁን ለምሳሌ እነ ፖላንድ ኦልሬዲ አምስት በመቶ ላይ ናቸው። ስለዚህ ሀገሮች በፍጥነት በሚቀጥሉት አስር ዓመታት እዛ ይደርሳሉ ማለት። እንደ ብሎክ ካየነው በዓለማችን ከፍተኛው ሚሊትሪ በጀት የሚኖረው ኔቶ ነው። ገብቷል። የአሜሪካንን አንድ ትሪሊዮን ዶላር ብቻ ብታወጣው እንኳ ቀሪው አውሮፓ እንደ አውሮፓ ተደርጎ ቢደመር የዓለማችን ግዙፉ ቁጥር አንድ የሚሊተሪ በጀት ነው የሚሆነው። ስለዚህ አውሮፓ እየሄደ ያለው በጦርነት መንገድ ነው። ምክንያቱም ያስቀመጠው ዓላማ ራሽያ በዚህም ተባለ በዚያ ዩክሬንን ለቃ መውጣት አለባት ነው። ኦሬዲ ከያዘቻቸው የዩክሬን አንድ አምስተኛ ግዛቶች ከፌብሩዋሪ 24 2022 ጀምሮ በነበረው ጦርነት ከዛ ቀደም ደግሞ ወደ ኋላ ሄዶ በ2014 ከያዘችው ክሪሚያ ልሳነ ምድር መውጣት አለባት ነው። እነዚህ የዩክሬን ይሄን ማድረግ ካልቻልን የዩክሬን ጉዳይ አይደለም። ይሄን ማድረግ ካልቻልን እነዚህ የቦልቲክ ሀገሮች የምንላቸው ኢስቶኒያ፣ ላቲቪያና አለች አንድ ሀገር የእነዚህ ጉዳይ ያበቃለት ነው የሚሆነው ቀጣዮቹ ኢላማ ነው የሚሆኑት። ከዚያ በኋላ ደግሞ ፖላንድ ብሎ ወደ ቀድሞቹ ብቻ አይደለም የሚሉት። ፕራክቲካሊ ምዕራብ አውሮፓያኖቹ ራሳቸው ራሽያ ትመጣብናለች ብሎ ነው ይህንን ነገር እያያዙት ያሉት። እውነት ይሁን የስጋት አረዳዳቸው የስጋት ግምገማቸው ተጨባጭ በሆነ ወታደራዊ ነጥብ ላይ የተመሰረተ ይሁን ፖለቲካ ይሁን ወይም ደግሞ ይህም ደ ይባለው አኬልዳማ ይሁን ማወቅ አይቻልም። ለምሳሌ ጀርመን አዲስ በቀረበው ስትራቴጂክ ጥናት ከዓመት በላይ የፈጀ ነው ጀርመን ራሽያን ቭላዲሚር ፑቲንን የህልውና ስጋት ብላ አስቀምጣለች። የራሽያን ፕሬዚደንት ኤክስፓንሺኒስት ተስፋፊ ብላ አውጃለች። ጀርመን ደግሞ በሌላ በኩል በዚህ በቦልቲክ በኩል በሁለት ከሁለተኛ ዓለም ጦርነት ጋር በተያዘ ከራሽያ ጋር የሚያነካካ ማት ነገር አለ። ስለዚህ አሁን ጀርመን በፍጥነት የአውሮፓ ቁጥር አንድ ኢኮኖሚ ናት በፍጥነት የመከላከያ በጀቷን ከነበርበት እስር አውጥተው ያሁኑ ማለት ነው የሚያስፈልገውን በጀት ሊያገኝ የሚችልበትን አሰራር ነድፈዋል በይፋ ጀርመኖች ምሽግ የነበሩ ምሽጎችን እያጸዱ ነው አዳዲስ ምሽጎችን ቅድ አውጥተው እየገነቡ ነው ብሔራዊ ውትድርና የመሳሰሉት ነገሮች እና አጠቃላይ እንግሊዞች የኒውክሌር መጣያ ቦምቦች መጣ ኤፍ 35ቶችን አስራ ቤት ከአሜሪካ እየገዙ ነው። ብዙ መግለጫ ይሰጣሉ እንግሊዞች። በማንኛውም ሰዓት ብንታዘዝ ዲፌንድ ማድረግ እንችላለን የትኛውንም ቦታ በማለት በፓርላማ በተደጋጋሚ ነው እየቀረቡ የሚናገሩት። አሁን ለምሳሌ ዘሌንስኪ የጦርነት መቆም አለበት ይላሉ። አለም እንዴ ጠብጫሩ ላይ ተጽዕኖ መደረግ አለበት ይላሉ። ዘለንስኪ ጦርነት መቆም አለበት ሲሉ ተኩስ አቆም መደረግ አለበት ነው። ይሄ የአውሮፓያኖቹ አቋም ነው። አሁን ተኩስ ማቆም ይደረግ ተኩሱም አቆሙን ተከትሎ የበርሊን ግንብ እናደርገዋለን ነው። ዳይሬክትሊ የአውሮፓ ኃይሎች ወታደሮች ታጥቀው በአየር በባህር በማንኛውም መንገድ የዩክሬንን ቀሪ ግዛት ይቆጣጠራሉ ማለት ነው። ከዛ በኋላ ሰላም ማስከበር ራሽያ ፈቀደች አልፈቀደች፣ ተስማማች አልተስማማች፣ ሰላም በማስከበር ስም ይሰለፋሉ። ከዛ በኋላ የእንግሊዙ ጠቅላይ ሚኒስትር ያሉት ሊረሳ የማይችል ቃል ነው። ከዛ በኋላ ራሽያ ደፍራ የተኩስ አቆሙ ትጣስና ቃት ለመክፈት ወይም አዲስ ግጭት ለመክፈት ትሞክር፣ ያን ጊዜ ወንድና ሴቱ ይለያል ነው ያሉት። አሁን ጦርነቱን በዚህ መንገድ አቀዝቅዘው እና በቂ መሳሪያ በተለይ ከአሜሪካ የሚያስፈልጓቸው እንደዚህ ትልልቅ አውሮፕላኖች፣ እንደዚሁም ደግሞ አውሮፕላን ተሸካሚዎች፣ ሚሳይሎች እንደዚህ የመሳሰሉ ካፓሲቲዎችን በራሳቸው የመገንባት ሂደት ላይ ናቸው። አሁን ደግሞ እንደምታየው አሜሪካንንም በዶናልድ ትራምፕም በጉባኤው ላይ በታላቅ እልልታና ሆታ ነበረ ተቀባይነት ያገኙት። የእርስዎ ድል ነው ነው ያሏቸው። የአምስት በመቶውን እሳቸውም ለአንቀጽ አምስት ይገዛሉ ወይ ኢስቶኒያ ብትጠቃ አሜሪካ ትወረወራለች ሲባል ታዲያ ለምንድን ነው የመጣሁት ነው ያሉት። ለአንቀጽ አምስት ያለኝን ታማኝነት ሊገልጽ ነው የመጣሁት ነው ያሉት። ስለዚህ በዚህ በኩል ያለው ነገር ራሱ ስትመለከተው የምንፈልገውን ሰላም የዩክሬን ጦርነትን በተመለከተ መጨረሻውን ለማየት የሚያስቸግር ነው። ምን ብለዋል? ካልኩሌት አድርገዋል። በሚቀጥሉት አራትና አምስት ዓመታት ራሽያ አውሮፓን ታጠቃለች ነው፣ አውሮፓ ላይ ጥቃት ትፈጽማለች የሚል ዝግጅት ነው ልባል። ጀርመን በራሷ ስትራቴጂክ ወታደራዊ ንባብ፣ በግሏ ራሷ ራሽያን የግል ስጋቱ አድርጋለች። እንደ ህብረት ደግሞ መሪ ናት። ፈረንሳይ አለች፣ ኒክሌር ፓወር ናት። እንግሊዝ አለች፣ ኒክሌር ፓወር ናት። አሁን አሜሪካንን ነበረ ሊያስጠጉ የሚፈልጉት በአሁኑም ከሞላ ጎደል ኔቶ በጥሩ መንፈስ የተበተንበት ነው። 35 ቢሊዮን ዶላር ዓመት በባልሞላ እየተበጀተላት እነዚህን ሁሉ ነገሮች ስትደምር አውሮፓ ለመጨረሻው ለሚለው ጦርነት ይዘጋጅ ነው ያለው። እዚህ ጋ ደግሞ በራሺያ በኩል የሰማነው ምንድን ነው? በፒተርስበርግ የንግድ ዋቴቨር ላይ ቭላዲሚር ፑቲን የተናገሩት ነገር መላ ዩክሬን ራሽያ ናት። ዩክሬንና ራሽያ በአንድ ነው። ስለዚህ መላ ዩክሬን የራሽያ ነው እና ድሮ ተረት አለን። የራሽያ ወታደር የረገጠ መሬት ሁሉ ደግሞ ራሽያ ነው የሚላለን የሚል ነገር ነው ያስቀመጡት። ስለዚህ ቭላዲሚር ፑቲን ደግሞ በአንፃሩ የተናገሩ ያሉት ነገር ምንድን ነው? ኢቨንቹዋሊ እንደ መብት መላ ዩክሬንን የራሽያ ናት ብለው ነው የተናገሩት። ስለዚህ አሁን ጫፍና ጫፍ የሆነ ነገር ትመለከታለህ እንግዲህ እዚህ ውስጥ የአሜሪካው ፕሬዚደንት ዶናልድ ትራምፕ ናቸው ሰላም ሊያመጡ ይችላሉ ተብሎ ተስፋ የጣለባቸው እስካሁን ያስከሆነ መሬት ውሰድ ክሬሚያ ልሳነ ምድር ልወቅ፣ ይሄንንም ያለውን ውሰድ፣ እሱን ዩክሬን እንድታውቅ አደርጋለሁ የሚሉት ይሄ እንዴት እንደሚሳካ አናውቅም። ማስታወስ ያለበት እስካሁን ድረስ የምጠበቀው ነው። ምክንያቱም አድማጮቻችን ይህን መረጃ ይፈልጋሉ። ከጳጳሱ ቀብር በኋላ ከቫቲካን ሲመለሱ ዶናልድ ትራምፕ ክሬሚያ ልሳነ ምድር ለማወቅ ፈቃደኛ ሆኗል ብሏል። አይደለም ዘለንስኪን ስብሰባ አድርገው ከዘለንስኪ የሰማነው አንድም የተለወጠ ነገር የለም። ስለዚህ አሁን እነዚህ ጥያቄዎች ሁሉ እየተብላሉ ነው ያሉት። በዚህ ላይ ነው ዶናልድ ትራምፕ በሄጉ ስብሰባ ላይ ወል ቭላዲሚር ፑቲን አይኑን ከዩክሬን ባሻገርም ሌሎች ግዛቶች ላይ ሌሎች ግዛቶችም ይጎመጃል በሚል እኔም ማምኛለሁ የሚል ነገር የተናገሩት ስለዚህ እንደው ምንድነው ያሉት ፑቲን ይህን ጦርነት ማቆም አለበት በማለት ነው የተናገሩት ከዚህ በፊት ይህን ጦርነት በመጠንሰስን በኩል ዩክሬን እና ኔቶ ዋነኛ አሜሪካ ጭምር ዋነኛ እንደነበሩ እና ራሽያ እዚህ ጦርነት ውስጥ እንድትገባ ተገዳ እንደነበር ሲናገሩ ነበር አሁን ግን ይህን ጦርነት ፑቲን ማቆም አለበት ሲሉ ኳሷ በፑቲን እግር ስር ናት ማለታቸው ነው እና ትንሽ ኮምፕሌክስ ነው የሩሲያም ደግሞ ለአሜሪካ የመለሰችው መልስ የመጨረሻ ልታመጪ የምትችዩ ሶስተኛው ዓለም ጦርነትን ነው ብላለች። ስለዚህ ለአሜሪካ የተመለሰው አጸፋዊ መልስ ይሄ ከሆነ እንደገና ደግሞ አውሮፓ ቢተባበር ሶስተኛው ዓለም ጦርነትን ከማምጣት ውጪ ሌላ የሚፈይደው ፋይዳ አለ ወይ? አሁን ምንድን ነው ይሄ ኒኩለር የሚባለው ነገር ቫሊውን አጣ ማለት እንችላለን ወይ? አሁን ሩሲያ በዓለም እንግዲህ በኒኩለር ሀብቷን በለው ወይም አምራችነቷ በአንደኛ ደረጃ ያለች ሀገር ናት። ኒኩለር ራሽያን ማስጣል ካልቻለ የኒኩለር ኒኩለርን መታጠቅ በራሱ ያለው ዋጋ ምንድን ነው? ወል ከዩክሬን ጦርነት በፊት የምናቀው ወይም ደግሞ በታሪክ ራሱ የዩክሬን ምንድን ነው የዚህ የአቶሚክ መሳሪያ ታሪክ የምናቀው ጦርነት ማቆሚያ ነበር። ሂሮሺማና ናጋሳኪን በመምታት ጦርነትን ያቆመችው አሜሪካ፣ እንደዛ ብላ ነው የምታምነው። ጃፓንን እጅ አሰጠች፣ የሁለተኛው ዓለም ጦርነት አበቃ። ከዛ በኋላ ግን ይሄ መሳሪያ በእነ ስታሊን እጅ ሲገባ እንደገና የዚህ መሳሪያ ውድድር ተደረገ ማለት ነው። ኢቨንቹዋሊ የምስራቅና የምዕራቡ ካምፕ እነዚህን መሳሪያዎች በመታደግ ጦርነት ማስቀረቻለ ለምን እንደ ወትሮ ተፈጣብቶ የሚሞቶ ሞቶ እንደ ሁለተኛ ዓለም ጦርነት ሰባ ሚሊዮን ሬሳ አንስቶና ቀብሮ ሰው በጣም ጨካኝ ፍጡር ነው። ወደፊት ለመቀጠል የሚያስችል አይደለም። ስለዚህ በዚህ መሳሪያ ጦርነት እስከገባህ ማድ የሚሉት በመጻረ ቃል ሙችዋሊ አሹርድ ዲስትራክሽን ተያይዞ ማለቅ ብቻ ነው የሚፈጠሩ አሸናፊ አይኖረም በሚል የኒክሌር መሳሪያ ይህንን ነገር ጦርነትን የሚያስቀር ሆኖ ቆየ። ሪመንበር ይህንን አድማጮቻችንም እንዲወስዱት ነው። ከዛ በኋላ ግን ቭላዲሚር ፑቲን የራሺያ ስልጣን ላይ ከመጡ በኋላ መጀመሪያ ጆርጂያ አብካዚያን እና ኦሴቲያ የሚባሉ የጆርጂያ ራስ ግዛቶች ናቸው። እነዚህ ከራሽያ ጋር ቢዋሰኑ እነዚህን ግዛቶች አቋማቸው በዛን ጊዜ በማንኛውም ሳ ፕሮ ራሽያ ናቸው ደጋፊ ራሽያ ናቸው፣ ደግሞ ራሽኛ ተናጋሪዎች ይበዛሉ። በዚህን ጊዜ የጆርጂያ መንግስት ወታደራዊ እርምጃ ወሰደ እነሱ ላይ በ2008 ነው። ከቤጂንግ ኦሎምፒክ በሮ ሄደው ፑቲን ጦርነት አውጀው ያው ብዙ ታሪክ ተፈጥሮ ሰውየውም መሬት ላይ አስፋልት ላይ ቱቦ ሲደበቁሉ ታይተዋል። መሪው በዛ መንገድ አድርጋ ኦሴቲያን ነፃ ሚሊተሩን አጠናክራ ራስ ገዝነታቸው ተጠብቀው ይገኛሉ። አሁን እነዚህ በማንኛውም ሰዓት የራሽያ አካል በመሆን የራሽያ አካል የሚሆኑ ናቸው። እንደውም አሁን በዚህ በጥቁር ባህር ላይ ሌላ ወደብ ሌላ የመርከብ መናኸሪያ ወደብ ልትሰራ ሂደት ላይ እንደሆነች ነው የምንሰማው። እና ያን ጊዜ ጆርጅ ቡሽ ትንሹ ነበሩ። በጦር መርከብ የተሞላ እርዳታ ለመስጠት በጥቁር ባህር በጣም ዓለም ፍጥጫ ላይ ደርሶ ነበር። እና በዛን ወቅት ምንም አይነት ምን አይነት ምላሽ ይሰጥ? አሁን ግጥሚያ ኒውክሊየር ሊሆን ነው። ስለዚህ አውሮፓውያኑ ወይም ኔቶ የምትለው በንትን ጨረሰው ማለ በማዕቀብ አለፈው። አሁን ቭላዲሚር ፑቲን ቀጠሉና እንደገና ደግሞ በ2014 ክሬሚያ ያው እነሱ ሊትል ግሪንሜን የራሽያ ኮማንዶዎች ጠቅጠቅጠቅ አደረጉ። አንዳንድ ቦታዎች አንዳንድ ኬላዎችን የዩክሬን የሚቆጣጠር መጡ። ከዛ በኋላ ህዝበ ውሳኔ የተካሄደ ክሬሚያውያን ከራሽያ ጋር እንሆናሉ ድምፅ ሰጠ። በዚህ የራሽያ አካል ሆነ። አጌን አሁንም የኔቶ ሀገሮች ምን ምላሽ መስጠት የሚችሉት ሌላ ማዕቀብ ሆነ። ከበለጸጉት ከስምንቱ የበለጸጉ ሀገራት አንዱ ነበረች ራሽያ። ከዛ ሰጧት አይደል ሶ አሁን ቀጥታ ደግሞ ግጭት ረጅም ታሪክ ያለው የዩክሬን። ኤኒዌይ ዘ ላተስት በቅርቡ ያለው ስትመጣ ፌብርዋሪ 24 2022 ቭላድሚር ፑቲን ይፋ ወረራ አደረጉ ማለት ነው። አሁን በዚህ ጊዜ ከዚህ በፊት የሚሄዱበት መንገድ የታወቀ ነበር። በዚያ መንገድ እንደሚሄዱ ሲያስጠነቀቁ ቆዩ። ከዚህ በፊት ከተጣለው ማዕቀብ ሁሉ በአይነቱ የተለየ እጅግ ስር ነቀል የሆነ ዲፕሎማሲያዊ ማግለልና ኢኮኖሚያዊ ማዕቀቦችን እንደሚያውጁ ሲያስጠነቅቆ ነበር። ሆነ ከዚ በኋላ ግን ባልጠበቅነ ሁኔታ ኔቶ የውክልና ጦርነት ጀመረ። ረጅም ታሪክ ነው፣ እዛ ውስጥ አንገባም። አንድ ስቴፕ ያለፈን ነው። አሁን ከለመድ ነው። አየ ራሳቸው ቭላዲሚር ፑቲን ሲገቡ የኒኩሌር ዘንጋቸውን አንስተው አያት፣ ቅድመያት ተለብልቦ አያውቅም በእንዲህ አይነት መሳሪያ፣ እንደዛ ነው ማቃጠል፣ ንገሩ እናንተ ጋዜጠኞች፣ ጻፉ፣ በስክሪን አሳዩ፣ በማህበራዊ ሚዲያዎች ንገሩ፣ አጋያ ያለው በሚል ነው የገቡት። መንገዴ ላይ እንዳትቆም ብለው ነው የገቡት። ኔቶ ግን ገባ ፕራክቲካል ኔቶ ገባ፣ ግጭቱ እዚህ ደረሰው። ስለዚህ አሁን ለጠየቅን ጥያቄ ልሰጥ የምችለው ይሄ ሁኔታ በዚህ መልክ የሚቀጥል ከሆነ ይኖ አንዱ ቦታ ላይ አንዱ አይኑ ካልሰበረ በአውሮፓ እና በራሽያ መካከል የሚታየው ፍጥጫ ቀን ባለፈ ቁጥር የመሳሪያና የጦር ግንባታ እንደመሆኑ መጠን ዶናልድ ትራምፕ ምድር አግኝተው ነገር ሊያቆሙ የሚችሉበት ሁኔታ ካልመጣ፣ ምናልባትም ዶናልድ ትራምፕ በዚህ በኢራን እስራኤል ጦርነት ላይ እንደዚሁም በአፍሪካ ጉዳይ ላይ ሌላ የኖቤል ሰላም ሽልማታቸውን ከሌላ ቦታ ለማግኘት የሚያደርጉትን ጥረት ነው የምታየው። ስለዚህ ይሄ ከሆነ ምን ማለት ይቻላል? ቀስ በቀስ የኒውክሌር መሳሪያ የውጊያ መሳሪያ እየሆነ እየመጣ ነው ማለት ነው የሚቻለው። ኢሳያስ ይሄንን የሚወስነው በተግባር ይሄንን ማየት አለብን። ገብቷል። ሁለተኛ ጦርነቶች የሚጀመሩት እነሱ እንዳሉት ከአራትና ከአምስት ዓመት በኋላ ሩሲያ ወራ ልትወረን ትችላለች ብለው ባስቀመጡት ግምት ብቻ ዓለም ጦርነትን ሊጀምሩ የሚችሉ በርካታ እዚህ ግቡ የማይባሉ ምክንያቶች አሉ። ስለዚህ የኒውክሌር መሳሪያ ጦርነትን የሚያስቀር አስቀሪ ወይም ጦርነት እንዳይፈጠር አጋጅ የነበረው ሚና በምናየው መልኩ ወደ አላውቅም ጥያቄ ውስጥ ገብቷል ማለት ይቻላል። አንድ ቀን አውሮፓ ወይም ኔቶ መሳሪያውን እየሳለ የሚገባ ከሆነ አንዱ ሀገር ላይ ልክ እንደ ሂሮሺማና ነጋሳኪ አንዱ ሀገር ላይ ይሄ ዱብዳ ሊደርስ እንደሚችል መገመት የሚቻልበት ሁኔታዎች አሉ። ዓለም የጦርነት ባህሪ እንደዛ ነው። ከማንኛውም የመቆጣጠር ትግል አስቸግረው የወጡ አይደሉም። በአብዛኛው ጦርነትን የሚያስኬደው ስሜት ነው። እና አሁን ባለ ሁኔታ በዩክሬን ዙሪያ ያሉ ሀገሮች የኔቶ አባል ሀገራት ናቸው። አንድ ሁለት የራሽያ ሚሳይሎች ኢላማቸውን ስተው ወይ ፖላንድ ላይ አንድ ጉዳት ማድረስ ወይም ኢስቶኒያ ሳምቲንግ፣ አንድ ነገር ማድረስ ነው። እና ጦርነቶች ወደ ጄኔራሎች ከገቡ በኋላ ከዛ በኋላ ይሄን አድርግ ቀጥል፣ ይሄን አንቀሳቅስ፣ በለው፣ በዛ ታጠፍ ወደሚል ነገር ነው የሚገቡት እንጂ እነዚህ ነጮቹ በጣም ክፉ ናቸው። ስለዚህ የዓለም ዕጣ ፈንታ በዚህ ሁኔታ ነው የሚገኘው። ኢሳያስ ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሆንልን። መልካም አዳር።